የእሁድ ጠዋቱን ብስራት ስፖርት ነው እያደመጣችሁ የምትገኙት ቀደም ሲል ካደመጣችኋቸው መልእክቶቻቸውን ካደመጣችኋቸው አጋሮቻችን ጋር በጋራ ትብብር እየቀረበ ይገኛል። የፕሮግራሙ አዘጋጅ ነው የመንሱር አብዱልቀኒ ከቴክኒሻናችን አሸናፊ ጋር በብስራት ኤፍ ኤም 111 የሬዲዮ ሞገድ እና በመንሱር አብዱልቀኒ ኦፊሻል ዩትዩብ ቻነል በኩል በመላው ዓለም በቀጥታ እየተደመጥን እንገኛለን። ሁለተኛው ርዕሳችን ደግሞ ቶተናምሃም እና ማንቸስተር ዩናይትድን ይመለከታል። ስፐርስ ትናንት እናም ማሸነፍ አልቻለም። ማንቸስተር ዩናይትድ ደግሞ ትናንት እናም አልተሸነፈም። አምስት ተከታታይ ጨዋታዎችን ሳይሸነፍ መጓዙን ቀጥሏል። ይሄ እንግዲህ በሩበን አሞሪም ዘመን ረዘም ያለው ያለመሸነፍ ጉዞ ነው። ረዘም ያለው ተከታታይ ማሸነፍ እርምጃ በሶስት ጨዋታዎች ተገለጠ። ከዛ በኋላ ደግሞ በሁለት የአቻ ውጤቶች ደግሞ ተከተለና አምስቱን ጨዋታዎች ሳይሸነፍ ማንቸስተር ዩናይትድ ወደ ኢንተርናሽናል ብሬኩ አምርቷል ማለት ነው። ከሌሎች ቡድኖች ሁሉ የተሻለ በተለይ ከትልልቆቹ የተሻለ የእረፍት እድል ያገኘው ማንቸስተር ዩናይትድ ምክንያቱም ከካራባው ካፕ ውጭ ሆኗል፣ በሳምንቱ አጋማሽ ጨዋታ የለውም፣ የአውሮፓ ተሳትፎ የለውም። ስለዚህ በተሻለ ሪከቨሪ በተሻለ ጉልበት በበለጠ ብርታት ነው ቶትናምን የሚገጥመው። ስፐርስ ደግሞ ከኤፍሲ ኮፐንሃገን ጋር ጥሩ ውጤት ያስመዘገበበትን የሳምንት አጋማሽ ጨዋታ የቻምፒየንስ ሊግ ግጥሚያ ተጫውቶ ነው የመጣው እና ትላንትና ሬድ ዴቪልስ እንግዲህ በዚህ በኩል ሰሞኑን ያሳዩትን መነቃቃት ለመቀጠል ጥሩ አጋጣሚ ተፈጥሮላቸው ነበረ። በዚህ በሰሜን ለንደን በሁለቱ ቡድኖች መካከል የተደረገው ጨዋታ ግን አንድ አንድ ነጥብ ተጋርተው ያጠናቀቁበት የመጨረሻ ሰዓት ድራማ የታየበት ሆኖ አልፏል። በቶተናም ሆትስፐር አዲሱ ስቴዲየም ይሄ ጨዋታ ሲከናወን ሁለቱ ቡድኖች ውድ አድማጮች፣ ሁለቱ ክለቦች ሁለቱ ክለቦች ባለፈው የውድድር ዘመን እንደምታስታውሱት በሊጉ ላይ እጅግ ደካማ ውጤት ያስመዘገቡ ክለቦች ናቸው ግን በዩሮፓ ሊግ በሁለተኛው የአውሮፓ የክለቦች ውድድር ፍጻሜ ላይ ደግሞ የተፋለሙ ናቸው። የትላንትናው መርሃ ግብር የዩሮፓ ሊግ ፍጻሜ መርሃ ግብር ጭምር ነበር። እንዲህ ባለ ወቅታዊ የውጤት ማሽቆልቆል ውስጥ ይግቡ እንጂ ትልቅነታቸው በገቢ ረገድ አሁንም ከፍ ባለ ደረጃ ላይ ያስቀምጧቸዋል። ዴሎይቲ የተባለው የአካውንቲንግ ኩባንያ በእግር ኳስ ክለቦች ገቢ ላይ በሚሰራው ዓመታዊ ጥናት መሰረት በዓለማችን ላይ ከፍተኛ ገቢ ካላቸው አስር ክለቦች ተርታ ሁለቱንም አስቀምጧል። ማንቸስተር ዩናይትድ አሁንም አራተኛ ደረጃ ላይ ተቀምጦ 776 ሚሊዮን ዩሮ ገቢ መሰብሰብ የቻለ ክለብ ነው። በሪያል ማድሪድ በማንቸስተር ሲቲ እና በፒኤስጂ ይበለጣል። አሁን በዴሎይቲ የገቢ ዝርዝር መሰረት እነዚህ ሶስት ክለቦች ደግሞ የበለጡት በቅርብ ጊዜ በአውሮፓ ደረጃ ከፍተኛ ውጤት ያስመዘገቡ ያለፉት አራት ዓመታት ውስጥ የአውሮፓ ሻምፒዮን መሆን የቻሉ ናቸው። ቻምፒየንስ ሊግን ስታሸንፍ ደግሞ ገቢህ ይሰቅላል። ዩናይትድ ግን ዩሮፓ ሊግ ፍጻሜ ላይ የደረሰ በሁለተኛው ውድድር፣ በፕሪምየር ሊግ ላይ ደግሞ ካያችሁት እንደምታውቁት አስራ አምስተኛ ነው ያጠናቀቀው። እንደው ሰሞኑን ካልሆነ በስተቀር በኦልትራፎርድ የሚወራው ውድቀት ነው፣ በውጤት መንሸራተት ነው፣ ትችት፣ ነቀፋ የበዛበት ክለብ ሆኖ ቆይቷል። ግን በገቢ አሁንም አራተኛ ደረጃ ላይ የተቀመጠ ታላቅ ክለብ ነው። ቶተንሃምም በፕሪሚየር ሊጉ ላይ የባሰ ውጤት ያስመዘገበ ካልወረዱት ቡድኖች የመጨረሻ ሆኖ ያጠናቀቀ ነው። ስፐርስ እንዲህም ሆኖ በአውሮፓ ሊግ አሸናፊነቱ ወደ ቻምፒየንስ ሊግ ገብቷል። በዴሎይቲ የገቢ ዝርዝር ቶተናም ዘጠነኛ ደረጃ ላይ ይቀመጣል። ቢበለጥ ቀደም ሲል በገለጽኳቸው አራት ቡድኖች ብቻ ሳይሆን በባየር ሙኒክ፣ በባርሴሎና፣ በአርሰናልና በቼልሲ በዝርዝር ካያችሁት አርሰናል ሰባተኛ፣ ቼልሲ ስምንተኛ ደረጃ ላይ ተቀምጦ ዘጠነኛ ቶተናም ሆትስፐር ነው። እንግዲህ በማንቸስተር ዩናይትድ እና በቶተናም መካከል ያለው የገቢ ልዩነት 1556 ሚሊዮን ዩሮ ገደማ ነው ዴሎይቲ እንደሚለው ከሆነ። እዚህ ጋር የሊግ የኃይል ሚዛን ጉዳይ ከገቢ ጋር በቀጥታ ይገናኛል ብለን መናገር እንችላለን። ምንም እንኳን ስፔንድ ማድረግ ለተጫዋቾች ግዢ በብዛት ገንዘብ ማውጣት የውጤት ዋስትና ባይሆንም ውጤት ያስገኛል የሚል ግን የበዛ እምነት አለ። በዘመናዊ እግር ኳስ ላይ ብዙ ገንዘብ ታወጣ ዘንድ ገቢ ደግሞ ከፍ ማለት አለበት። ለዚህ ነው ቶተንሃም ሆትስፐር ይህንን አስደናቂ ስቴዲየም የገነባው። ማንቸስተር ዩናይትድም ይህ አይበቃኝም ብሎ 73 ሺህ ገደማ የሚያስተናግደውን ስቴዲየሙን አርጅቷል ብሎ ለ መቶ ሺህ ግንባታ አሁን እየተዘጋጀ የሚገኘው ለዚህ ነው። የስፐርስ ዋነኛ ገቢ አሁን ከሌሎች ክለቦች ጋር የሚኖረው በሚኖረው ንጽጽር ለየት ብሎ የሚቀመጠው ይህ የጨዋታ ዕለት ገቢው ነው በስቴዲየሙ ምክንያት። አሁን ቶተንሃም ሆትስፐር 7 ሚሊዮን ፓውንድ በየጨዋታው ይሰበስባል። በዋይት ሃርት ሌን በነበረበት ጊዜ አንድ ነጥብ አምስት ሚሊዮን ብቻ በየጨዋታው ያገኝ እንደነበረ ልብ ይሏል። እዚህ ጋር ይህንን በዓመት አስሉት። በሜዳ ላይ የሚያከናውናቸው ጨዋታዎች ብዛት ታሳቢ ስታደርጉ ቶተንሃም በጨዋታ ዕለት ገቢ ከሌሎች የፕሪሚየር ሊግ ክለቦች ሁሉ በላይ እንደላቀ እናገኛለን። ልቆ ልቆ መገኘቱን እንመለከታለን እና ይሄም እንደ ማንቸስተር ዩናይትድ ላሉ ተጋጣሚዎች በሊጉ ላይ ለሚኖረው የፋይናንስ ፉክክር ቶተናምን አንድ የመወዳደሪያ ካርድ ይሰጠዋል። ይሄንን መጥቀስ እፈልጋለሁ። የቶተናም ሆትስፐር ስቴዲየም ብዙ ልናወራለት ብዙ ልንማርበት የሚገባ ነውና ያ ሳይጠቀስ መታለፍ የለበትም። ውድ አድማጮች ቀጥታ ጨዋታ ውስጥ መግባት አልፈልግም። ብዙ ጊዜ በጨዋታው ዙሪያ መነሳት ያለባቸው ጉዳዮችንም አንስተን እንደዚህ መማማር ይኖርብናል እና ለእንግሊዝ ለለንደን ኢኮኖሚ የሚያበረክተው አስተዋጽኦ ቀላል አይለው ወደ 4600 ገደማ ከ4500 በላይ የስራ ዕድል የፈጠረ እስከ 2026 ድረስ ካየ ነው። እንደዚህ አይነት ስቴዲየም ነው ይሄ ቶትናሞት። በዚህ ስቴዲየም ላይ ታዲያ 62000 ተመልካች ይታደማል። አብዛኛው ከ15% ውጪ የቶተናም ደጋፊ ነው። ትላንትና ሁለተኛ ጎል ሲቆጠር ስቴዲየሙ እንዴት እንደፈነዳ በድምጽ ሳታስተውሉ አልቀራችሁ። የፈጠረው ደስታ የተለየ ነበር። ምክንያቱም ቶተናም ሆትስፐር በዚህ ስቴዲየም እያስመዘገበ ያለው ውጤት ደጋፊው የሚያስደስት አይደለም። በደጋፊው ፊት ጭራሽ ይብስበታል። ይሄ በአሰልጣኝ ቶማስ ፍራንክ ብቻ የታየ አይደለም። በአንጂ ፖስቴኮግሉ ዘመንም የተጀመረ ነው። ላለፉት 12 ወራት ስፐርስ በሜዳ ላይ ያስመዘገበ ውጤት በጣም ሲበዛ ደካማ። እንደ ትላንቱ ያለውን ጨዋታ አሸንፎ ለደጋፊው ትልቅ ስጦታ እና ተስፋ ያበረክታል ተብሎ ተጠብቆ ነበር። በተለይ ሁለተኛውን ጎል ሲያስቆጥሩ ማንቸስተር ዩናይትድ 32ተኛው ደቂቃ ላይ በብራያን ኤምቡሞ መሪነቱን ሲይዝ አስባችሁታል። የቶተና ማሰልጣኝ ቶማስ ፍራንክ እኮ የሚያውቁት አደጋ ነው የደረሰባቸው። የሚያውቁት አደጋ ያልኩት ለምንድን ነው? ስድስት ዓመት በብሬንትፈርድ በእሳቸው ጥላ ስር የተጫወተ ተጫዋች ነው እና የብሪያን ኤምቡሞን ጥንካሬ ከማንም በላይ ያውቁታል። እሳቸው አሞሪም እንኳን ይሄን ያህል ጊዜ አልቆዩም ከኤምቡሞ ጋር። ዩናይትድ ቶተንሃምን ሊቀጣ ይችላል ሊያሸንፍ ይችላል ብለው የሚጠብቁት ትልቁ ቱል ብሪያን ኤምቡሞ ነው። ይሄ ደግሞ በዘንድሮ የማንቸስተር ዩናይትድ አጀማመር በደንብ የታየ ጉዳይ ነው። ሰላሳ ሁለተኛው ደቂቃ ላይም ይኸው አደጋ ነው የገጠማቸው። ዩናይትድ አንድ ለዜሮ እንዲመራ ያስቻለውን ይህን ጎል ኤምቡሞ ያስቆጠረው ኳሱን ያገኘው ከአማ ዲያሎ ነው። ይሄ የቀኙ የዲያሎ ኤምቡሞ ጥምረት ትናንትናም ፍሬያማ ሆኖ ታይቷል። ይህንን ሲመለከቱ ታዲያ ሩበን አሞሪም አሁንም ስለ አፍሪካ ዋንጫ እንዲያስቡ ስለ አፍሪካ ዋንጫ እያሰቡም እንዲጨነቁም የሚያደርግ ነው። ለምን ሁለቱም ተጫዋቾች በአፍሪካ ዋንጫ ይሄዳሉ ዩናይትድን ይለያሉ። ከዛ በኋላ ለ84 ደቂቃ ውጤቱ አልተቀየረም። ቶተንሃም ያቻነቷን ጎል እንዲያስቆጥር ማቲስቴል 79ኛው ደቂቃ ላይ ተቀይሮ መግባት ነበረበት። እሱ ነው እንግዲህ አንድ ለአንድ ያስቻለው፣ አንድ ለአንድ እንዲሆን ውጤቱ ያስቻለው ከዛ በኋላ ደግሞ መደበኛው ዘጠና ደቂቃ ከተጠናቀቀ በኋላ ሪቻርልሰን የዊልሰን ኦዶቤርን ኳስ ወደ ጎልነት በመቀየር እርግጥ ትንሽ ዲፍሌክሽን አለው ትንሽ ዲፍሌክሽን አለው። ቢሆንም ግን ቶተንሃሞች ሁለት ለአንድ መርተው ጨዋታውን እናሸንፋለን ብለው እንዲያምኑ የሚያስችል ጎል ተቆጠረ። ለዛ ነው የቶተናም ሆትስፐር ስቴዲየም ድብልቅልቁ የወጣው በባከነ ሰዓት የተገኘ ጎል ስለሆነ፣ እዚህ ጋር እዛኛው ጨዋታ ላይ እንዳልኩትም ቅድም የሩበን አሞሪምን ገጽታ ማየት እዚህ ጋ ልቅድም ልቅ ቅድም ለሚኬል አርቴታ ሁለተኛው ጎል ሲቆጠረበት እንደሆነው ትላንትና ተመሳሳይ ገጽታ ነው ያሳዩት የኛው የፖርቱጋላዊ ስነ ልቦና አሁን ተሰባሪ ነው፣ ፍራጃይል ነው አይደለ? ምክንያቱም የቅርብ ጊዜ ታሪክ ነው የዩናይትድ የውጤት የመበላሸት ታሪክ። አሁን በቅርብ ጊዜ ነው ገና መቃናት የጀመረው ውጤታቸው እና ያንን የሚያስታውሳቸው ነው። ዘጠና አንደኛው ደቂቃ ላይ ሁለት ለአንድ የምትመራበት ጎል ሲቆጠር ከሜዳ ውጭ ስትጫወት ስቴዲየሙ እንደዛ ድብልቅልቅ ሲል እና በቶተናሙት ስፐር ልብ ውስጥ እንደዚህ አይነት የአሸናፊነት ተስፋ ሲንቦገቦግ እሸነፋለሁ ነው ምትለው ውጤቱ ከእጅ ወጥቷል ነው የምትለው ። ግን ትላንትና ማንቸስተር ዩናይትድ አንድ ጎል በጣም በሚያስፈልግበት ሰዓት ላይ ማስቆጠር ችሎ ዘጠና አምስተኛው ደቂቃ ላይ የማቲያስ ዴሊንግት ያቺ ጎል ያላት ዋጋ በጣም ከፍ ያለ ነው። ምስጋና ለብሩኖ ፈርናንዴዚዩን እዚህ ጋም ዴሊንግት ብሩኖን ያመሰግናል፣ ኳሱን ስላቀረበለት። በዚህ እንግዲህ አሁንም ተሸንፈናል ከእጃችን ወጥቷል ያሉትን ውጤት በእጃቸው ይዘው ነው የወጡት። አንድ ነጥብ ለማንቸስተር ዩናይትድ ትላንትና መጥፎ አይደለም። ያለመሸነፍ ጉዞውን እንዲቀጥል አስችሎታል። እናም ደግሞ ከመሪነት ወደ ተመሪነት ተሻግሮ እንኳን ያ መንፈሱ አልተሰበረም፣ እንደገና ያ የተሸናፊነት ስነልቦና አልተመለሰበትም። የበለጠ እንዲያውም ውጤቱን የማስተካከያውን ጎል ለማስቆጠር ያደረጉት ጥረት የሚደነቅ ነው። እዚህ ጋር እንግዲህ ጨዋታው ሲጀምር ውድ አድማጮች ማንቸስተር ዩናይትድ የመጀመሪያውን ጎል ያስቆጥር እንጂ ከእረፍት መልስ ቶተናሞች አልፈተኑትም ማለት አይቻልም አይቻለም። 53ኛውና 55ኛው ደቂቃ ላይ ግብ ጠባቂው ሰን ላመንስ ያዳናቸው ኳሶች አሉ የክርስቲያን ሮሜሮ እና የጃኦ ፓሊና ቶተናሞች ሞክረው እነዚህን ሙከራዎች ሳይቀናቸው ቀርቶ ነው። በኋላ ሰማንያ አራተኛው ደቂቃ ላይ ማቲስ ቴል ያችን ጎል ያገባው ይሄኛው ነው የማቲያስ ዴሊንግ ዲፍሌክሽን እና የትላንትናው ቶተንሃም እንደዚሁ በቀላሉ የሚሸነፍ አይነት ቡድን አይደለም፣ ግን ሰሞነኛ ውጤቱ ግን በተለይ በሜዳ ላይ ያለው ውጤቱ በጣም ደካማ ነው። በሜዳቸው ስፐርሶች 0.83 ኤክስጂ ብቻ ነው ያላቸው። ከሜዳ ውጭ ይሻላቸዋል። 1.2 ኤክስጂ ኤክስጂ ኤክስፔክትድ ጎል እና ትናንትና 10 ጎል ሞክረዋል። ዩናይትዶች ግማሽ ነው የሞከሩት አምስት ጥራት ባለውም ካየን አራት ኦን ታርጌት በቶተንሃም ሁለት ኦን ታርጌት በማንቸስተር ዩናይትድ እና አንድ ጎል ይዞ መውጣት ለሬድ ዴቪልስ አንድ ምንድን ነው ነጥብ ይዞ መውጣት ትላንት መጥፎ አይደለም። ግን ጨዋታውን ሲጀምሩ ለረጅም ሰዓት ስለመሩ እንደው ያንን ታሳቢ ካላደረግን በስተቀር በጨዋታው ላይ ያንን ጎል ካስቆጠሩ በኋላ ተጽዕኖአቸው እየቀነሰ እየቀነሰ መጥቶ ነበር። ተጽዕኖ ስል የኳስ ቁጥጥር ረገድ የምናምን ማለት አይደለም። ወሳኝ በሆኑ ውጤት ቀያሪ ጉዳዮች ላይ ቶተናሞች የተሻሉ ሆነው ቀጥለው ነበር። እና ቶማስ ፍራንክ ይሄ በሜዳ ላይ መጥፎ ውጤት የማስመዝገብን የቶተናም የቅርብ ጊዜን ታሪክ ሊቀይሩ የሚችሉበትን እድል አግኝተው ነበር፣ ትናንትና አልተጠቀሙበትም። ውጤቱን ይዞ መቆየት ማስጠበቅ አለመቻላቸው የበለጠ ስፐርሶችን ሊያስቆጭ ይችላል። ምክንያቱም ጨዋታው በሜዳቸውም ስለሆነ እና እንዲህ አይነት ታሪክ ስላላቸው በነገራችን ላይ ቶማስ ፍራንክ ትላንትና ዊልሰን ኦዶቤርን ይህን የሀያ ዓመት ፈረንሳዊ ተጫዋች ቀይረው የማስገባታቸው ውሳኔ ብዙ አትርፏቸዋል። ዘጠና አንደኛው ደቂቃ ላይ ሪቻርሰን ያስቆጠረው የኦዶቤርን ጎል ነው የኳስ ነው። ቀደም ብለው በራንዳን ኮሎሞዋኒ እረፍት ላይ ነው ቀይረው ያስገቡት። ኮሎሞዋኒ ምንም የፈጠረው ነገር አልነበርም አስር እንኳን አልደረሰም፣ ያቀበላቸው ኳሶች በአርባ አምስት ደቂቃ እንኳን የጎል ሙከራዎችን ሞክሮ ጎል ሊያስቆጥር ይቅርና እና የኮሎማኒ የቶተናም ቆይታ ስኬታማ አይደለም ከወዲሁ ካየ ነው፣ እና ፈጠን ብለው ኦዶቤርን ማስገባታቸው በጣም ነው የጠቀማቸው። ከዛ ውጪ ቶተናሞች የተሻለ የጨዋታ ሞመንት ቢኖራቸውም በመጀመሪያው ግማሽ በተለይ ከቼልሲ ጋር እንዳሳዩትም፣ ፊት መስመር ላይ ግን ጥርስ አልባ ነው ቡድናቸው። ጎልን ለማስቆጠር የሚተጋ ወይም ምንድን ነው የሚተጋ ቡድን ቢሆንም ለማስቆጠር ግን ስል አይደለም፣ ፊት መስመሩ። ከቼልሲ ጋር እኮ እጅግ ዝቅተኛውን ኤክስጂን ያስመዘገበው በቅርብ ጊዜ ታሪኩ ዝቅተኛውን። ያ ማለት በቃ ያለቀለት የጎል ዕድል አይፈጥርም ማለት ነው። እና አጀማመሩ ትላንትናም እንደዚህ ነበር። እና ከቼልሲ ጋር ጭራሽ ሶስት ኤክስጂን የተመዘገበበት ሶስት ኤክስጂን የተመዘገበበት። እንደዛም ሆኖ ግን ሁለቱ የመሀል ተከላካዮች ቫን ደቬን እና ሮሜሮ በሚጣመሩበት ጊዜ የቶተናም ተከላካይ ክፍል ቀላል ግምት የሚሰጠው አይደለም። በሊጉ ላይ ስምንት ጎሎችን ብቻ ነበር ያስቆጠረው እስከ ትላንትናው ጨዋታ ድረስ ከትላንት ጨዋታ በፊት ማለት ነው። እና ማንቸስተር ዩናይትድ ካስቆጠረው ዩናይትድ ከተቆጠረበት 16 ጎሎች ግማሹን ማለት ነው። የቶተናም ጥንካሬ ምንድን ነው ከተባለ በቶማስ ፍራንክ ስር ይሄ መከላከሉ ነው። እና ቫንደቬ እና ሮሜሮ ደግሞ ለዚህ ተጠቃሽ ናቸው። እነርሱ ፊት ሆነው ይቀጥሉ እንጂ በፔንስ እና በፔድሮ ፖሮ ተጣምሮ ግራና ቀኝ ፉልባክነት ተጣምረው ጠንካራ የመኋላ መስመር መገንባት ሆኖ መገኘትን ይችሉበታል። ግን ፊት አይሆኑም። ብዙ ጊዜ ጉዳት ያጋጥማቸዋል። ይሄ ደግሞ ሪትማቸውን ያሳጣቸዋል። ትናንትና ራሱ ሮሜሮ ተጎድቶ ወጥቷል እና ቶተንሃም ሁል ጊዜ ፖቴንሻል ያለው ሁል ጊዜ ይጠነክራል ብለ የምጠብቀው አይነት ቡድን ነው። ግን ከሚጠበቅበት በታቸው ነው መገኘት እንደ ቶተንሃም ደግሞ የሚያቅበት የለው። ቶማስ ፍራንክ ደያን ክሉሸቭስኪ ጀምስ ማዲሰን እና ዶሚኒክ ሶላንኪን የመሳሰሉ ቁልፍ ተጫዋቾቻቸውን በጉዳት አጥተዋል። ምናልባት ከኢንተርናሽናል ብሬክ በኋላ እነዚህ መለሱ ይሆናል። አንዳንዶቹ የማዲሰን እንኳን ኤሲኤል ነው አይደል፣ ረጅም ጊዜ ነው የሚቆየው። የክሉሸቭስኪን ሚና ካየን በቶተናም ባለፉት ጥቂት ሲዝኖች ላይ ስፐርስ እጅጉኑ ሚስ ቢያደረገው አይገርምንም። ዶሚኒክ ሶላንኪን ቢሆን ቶተናም ሪከርድ ዋጋ የከፈለበት ተጫዋች ነው ለዝውውር እና እነዚህን ተጫዋቾችም አቶ ቶተንሃም ይፋለማል። ግን የሜዳ ላይ ውጤቱ አልተስተካከለለትም በሚፈለግበት ልክ ተጫዋቾቹን ሲቀይሩ፣ ትናንት ቶማስ ፍራንክ ላይ ተቃውሞ ሲሰማ ነበር። አሁን ከደጋፊው ጋር የሚታረቁበትን ጥሩ ውጤት የማስመዝገቢያውን እድል ነው ትናንትና ያልተጠቀሙበት። ለሩበን አሞሪም ግን ጎሉ የተቆጠረበትና አንዱ ነጥብ የተገኘበትም ሰዓት ታሳቢ ተደርጎ ዘጠና አምስተኛው ደቂቃ የትላንትናው ጨዋታ ስኬት ነው ማለት ይቻላል። ልክ ከሶስት ነጥብ ያልተናነሰ አንድ ነጥብን ያገኙት ብዬ ነው መናገር የምችል አይ ጨዋታውን ቢያሸንፍ ነው እንደዚህ ማለት የሚገባ ልትሉኝ አትችሉም። እዚህ ጋር እንከራከራለን። ምክንያቱም ከእጃቸው ሶስቱም ነጥብ እንደወጣ ባመኑበት ሰዓት ነው ማቲያስ ዴሊንግት ያስቆጠረውና ይሄ ደግሞ ለቡድኑ አእምሮ ጥሩ ነው። ለቀጣይ ጨዋታዎች ላይ ባለቀ ሰዓት እየተመራም ቢሆን ውጤቱ ከእጅ ወጣ ብሎ በሚያስብበት ሰዓት ላይም ቦል አስቆጥሮ ነጥብ ሴቭ ማድረግ እንደሚችልም የተማረበት ጨዋታ ስለሆነ ለቀጣይ ጨዋታዎች እንደ ቴካዌ እንደ ፖዘቲቭ ቴካዌ ማለት ነው፣ አዎንታዊ የሆነ አንድ መማሪያ ጥሩ ነጥብ ሊወሰድለት ይችላል። ለቀጣይ ጨዋታዎች ሊጠቀምበት የሚችል ማለት ነው፣ በሜንታሊ እና ማንቸስተር ዩናይትድ ትናንትና፣ በነገራችን ላይ ዩናይትድ ለመጀመሪያ ጊዜ ከስንት ሺህ ጨዋታዎች በኋላ የአካዳሚ ተጫዋች ይዞ በጨዋታ ዕለት ስብስብ ውስጥ ያለ መግባት በጨዋታ ዕለት ስብስብ ውስጥ ያለማስገባት አደጋ ገጥሞት ነበር። ከ1937 ወዲህ 4332 ተከታታይ ጨዋታዎች ላይ ቢያንስ አንድ የማንቸስተር ዩናይትድ አካዳሚ ተጫዋች በጨዋታ ዕለት ስብስብ ውስጥ ተገኝቶ ቀጥሏል። ለ88 ዓመታት የቀጠለ በጎ ታሪክ ነው ይሄ። በዚህ ጊዜ ውስጥ 44 ዋና ዋና ዋንጫዎችን ያሸነፈበት ሂደት ነው እና ትናንትና ኮቢ ሜኑ በመጎዳቱ ምክንያት ዘንድሮ የአካዳሚው ብቸኛ ተወካይ ሆኖ በብዙ ጨዋታዎች ላይ በስብስብ ውስጥ ስሙ ሲጠቀስ የነበረው ሜኑ በመጎዳቱ ትላንትና ይሄ ታሪክ ሊበላሽ ይችላል የሚል ስጋት ነበር። ይሁንና የዳረን ፍሌቸር ልጅ ትላንት ይሄ መጥፎ ታሪክ እንዳይጻፍ ምክንያት ሆነ። ጃክ ፍሌቸር፣ የ18 ዓመቱ የፍሌቸር መንትያ ልጆች አንደኛው ትላንት ተጣዋቂ ወንበር ላይ ነበር። በዚህ ምክንያት ይሄ መጥፎ ታሪክ እንግዲህ ያስቡት ከ4332 ጨዋታ በኋላ ዩናይትድ እንዲህ አይነት ተጫዋች አልነበረውም እንዳንል ሆን ብለው ነው መሰል የሚያስቀጥሉት። አንዳንድ ጊዜ ይልጅ አልተጫወተም፣ አንዩዝድ ሰብ ነው፣ ግን ተጣዋቂ ወንበር ላይ ተቀምጧል። እንግዲህ በ2023 ከማንቸስተር ሲቲ ከመንታው ወንድሙ ጋር 13 ሚሊዮን ፓውንድ ተከፍሎባቸው ሲቲ አካዳሚ ወደ ዩናይትድ አካዳሚ የመጣ ተጫዋች ነው። ቢሆንም ትላንት ቤንች ላይ ሆኖ ከአካዳሚው ያደገ አንድ ተጫዋች በስብስብ ውስጥ አለ ተብሎ እንዲነገርለት ምክንያት ሆኗል። ዳረን ፍሬቸርን ታውቁታላችሁ። በሰር አሌክስ ፈርጉሰን ዘመን ስድስት የሊግ ክብሮችን ያሸነፈ ተጫዋች ነው። አባቱ የወጣት ቡድኑ አሰልጣኝም ሆኖ እያገለገለ የቴክኒክ ዳይሬክተርም ሆኖ እየሰራ የነበረ ነው። ከሁለት ሺህ አራት ወዲህ ማንቸስተር ዩናይትድ ማርከስ ረሽፎርድ፣ ስኮት ማክቶሚናይ እና አሌካንድሮ ጋርናቾን በመሸጡ ምክንያት እንዲህ ያለው አደጋ ገጥሞት ነበር። እንደ አደጋ ሊታይ የሚችል የታሪክ መዛነፍ ገጥሞት ነበረ። ግን የፍሌቸር ልጅ ጃክ ፍሌቸር ከዚህ መጥፎ ርዕሰ ዜና መጥፎ ርዕሰ ዜና አድኗቸዋል። በዚህ መሰረት ቶተናም ከማንቸስተር ዩናይትድ ጋር ሁለት ለሁለት ተለያይቶ ኦልድ ትራፎርዱ ክለብ ማንቸስተር ዩናይትድ በ ቶተናሞት ስፐር ስታዲየም አንድ ነጥብ ተጋርቶ ወደ ኢንተርናሽናል ብሬክ ሄዷል።